ወደ ውዶ አፍሪካ ተመለሰን አለምን እስካሁን ድረስ ያልደረሰበትን ሀብት ስለያዘው አፍሪካዊ ማንሳ ሙሳ ታሪክ እንመልከት። ምናልባትም ባሁን ዘመን ላይ ያሉ ሀብታሞች በቴክኖሎጂና በመሳሰሉት ቢሊዮነር ናቸው። ይሄኛው ሰውዬ ግን ያለ ቴክኖሎጂ እስካሁን ድረስ በሀብት መጠኑ ሲያስገርመን ለሰባት መቶ አመታት ዘልቋል። ታሪኩ እንደሚመቻችሁ ስለማልጠራጠር ቪዲዮ ላይክ በማድረግና ለቻናሉም አዲስ ከሆናችሁ ሰብስክራይብ በማድረግ ከኔ ጋር እስከ መጨረሻው ቆዩ። አሁን ላይ ያሉት 0.9 የዓለም ሀብታሞች ድምር በቅርቡ በወጣው ጥናት መሰረት ከምድር 4 ቢሊዮን ሰዎች ሀብት እንደሚበልጥ ይተመናል። ነገር ግን የነዚህን ሀብታሞች ብር ከዚህ ሰውዬ አንጻር ለማወዳደር ራሱ አይመችም። ማንሳ ሙሳ በማሊ ሀገር በ1280 የተወለደ ሲሆን የሀገሩም ሀብታም ብቻ ሳይሆን በሰው ልጅ ታሪክም ሀብታም ነበር። ምናልባትም የሱ ታሪክ ከ700 ዓመት በፊት ስለሆነ ዝርዝር ያለ ታሪክ ባይኖርም ነገር ግን ትንሽ የማይባሉ ስለሱ እውነታዎች አሉ። ለመጀመሪያ ያህል ገና ሲወለድ እንደ ሌሎቹ የድሮ ሀብታሞች ከንጉሳን ቤተሰብ አልተወለደም። በወጣትነቱ ስራው ላይ ታታሪ ስለነበር በንጉሱ አቡበከር ኬታ ሁለተኛ ምክትል ተደርጎ ይሾማል። ነገር ግን በሆነ ጊዜ ላይ ንጉሱ ለሃይማኖታዊ ጉዞ ወደ መካ በአትላንቲክ ውቅያኖስ አድርጎ ላይመለስ ይሄዳል። በጥንቷ ማሊም ህግ ንጉሱ ከሞተ ወይም ከጠፋ ምክትል ላይ ያለው ባለስልጣን ንጉሥ ይሆናል። ይህም ክስተት ማንሳ ሙሳን ንጉስ ሊያደርገው ቻለ። የሙሳም ግዛት በ1312 ሊመሰረት ቻለ። እናም በጊዜው ዩሮፖች ዳርኬጅ የሚሉት ዘመን ላይ ነበሩ። ማለትም በዩሮፕ ውስጥ የሰው ብዛት መቀነስ፣ የፖለቲካ ቀውስም ነበር። መላው የዩሮፓ አህጉርም ራሱ በድርቅና በብላክ ዴዝ ወረርሽኝ እየተሰቃየችም ነበር። በተመሳሳይ ሰዓት በተቃራኒው ምዕራቡና ሰሜኑ አፍሪካ የዓለም የንግድና የኢንዱስትሪ ማዕከልም ነበረች። በዚህ ሰዓት ላይም ሙሳ ወደ ስልጣን ይመጣና የኢኮኖሚውን እድል በመጠቀም ሀገሪቷን እጥፍ ድርብ ያሳድጋታል። በተጨማሪም ሀገሩ ማሊም በጣም በወርቅና በጨው የበለጸገች ሀገር ስለነበረች የንግድ እውቀቱን በመጠቀም ሀገሩን ከማሳደግ ባሻገር ጎን ለጎን ስኬታማ የወርቅ ነጋዴ ሆነ። በዚህም ምክንያት ሀገሩ ማሊ በዋነኝነት ደግሞ ቲምቡክቱ የንግድ እምብርት ሊያደርጋት ቻለ። እሱ ስልጣን ላይ ከመውጣቱ በፊት ግን እንኳን ቲምቡክቱ ለዚህ ደረጃ ትደርስ ይቅርና በትክክል እንኳን አልተቋቋመችም ነበር። ነገር ግን ቲምቡክቱ የንግድ እምብርት ከሆነች በኋላ ከተማዋ የማያቋርጥ የግመል ቅፍለቶች ሊኖራት ቻለ። በእያንዳንዱም ግመል ወደ ዘጠና ኪሎ ግራም የሚሆን ወርቅ አሊያም ጨው ይዘው ነበር የሚንቀሳቀሱት ከሰባት መቶ ዓመት በኋላም እስከ ዛሬዋ ዕለት ድረስ ቲምቡክቱ በዓለም ላይ ትልቋ የጨው ንግድ የሚከናወንበት ሀገር ናት። የሀገሪቱን ኢኮኖሚ ከማሳደግ በተጨማሪ ሙሳ የሀገሩን ግንባታ በሚያምር መልኩ አጣጥፏል። ከነሱም መሃል እስካሁን ድረስ በአርክቴክቸሮች ተነግሮለት የማያበቃው የጄን መስጊድ ይገኝበታል። ይህንንም ግንባታ ለመስራት ከደቡባዊ ስፔንና ከሙስሊሙ ዓለም አርክቴክቸሮች ሰብስቧል። በቅርቡም ይሄ መስጊድ ዩኔስኮ እንደ ቅርስነት ሊመዘግበው ችሏል። ከግንባታና ከአርክቴክቸር በተጨማሪ ሙሳ በዲፕሎማሲ ላይ በጣም ጎበዝ ስለነበር ትንሽ ኃይል በመጠቀም የማሊን ግዛት በሰፊው ያስፋፋ ችሏል። ከግዛቱም መሃል የአሁኗ ሞሪታንያ፣ ሴኔጋል፣ ጋምቢያ፣ ጊኒ፣ ቻድ፣ ቡርኪናፋሶ፣ ኒጀር እና ናይጄሪያ ነበሩ። ይህን ሁላ ነገር በእርግጥ በ25 ዓመታት ብቻ ማሳካት በጣም አስደናቂ ነው። በጊዜውም የነበሩት የአፍሪካ ሀገራቶች ግዛታቸውን በፈቃደኝነት ነበር የማሊ ግዛት ውስጥ የገቡት፣ ምክንያቱም የማሊ የኑሮ ጥራት ከፍተኛና የሚያስቀና ስለነበር። የማሊ ግዛት ምንም ያህል ሰላማዊ ቢሆንም ነገር ግን ሌሎች ግዛቶች ሊወሩት ሲመጡ ግን ማንም ይበግረው አልነበረም፣ ምክንያቱም ሀገሪቱ በጣም ሀብታም ስለነበረች በደንብ ወታደሮቹን ያስታጥቅ ነበር። በዚህም ምክንያት ሊወሩት የመጡት ሀያ አራት ሀገራቶች አንገታቸውን ደፍተው ሊመለሱ ችለዋል። በተጨማሪም ማንሳ ሙሳ በህይወቱ አንድም ቀን ተሸንፈው አያውቅም ነበር። ይህም የጦርነት ጥበቡ ሀገሩ ማሊን እና ሀብቱን በእጥፍ ድርብ እንዲያድግ አስቻለው። በእርግጥ ሙሳ ሀብታም እንደሆነ ይታወቃል። ነገር ግን በ1324 ዓመተ ምህረት ነው ዓለም በትክክል የእሱን ሀብት የተረደቡ ሙስሊም እንደ መሆኑ መጠን በሃይማኖቱ አቅም ያለው ሰው ሀጅ በህይወቱ ቢያንስ አንድ ማድረግ ስላለበት ወደ ሳውዲ አረቢያ መኪናና አውሮፕላን በሌለበት ዘመን 4000 ማይሉን ሀ ብሎ ይጀምራል። እንደምትገምቱትም ሙሳ ለብቻ አልነበረም የሄደው። በተቃራኒው በሰው ልጅ ታሪክ ውስጥ እጅግ አስደናቂ ግዙፍ የሆነ ካራቫን ወይም ቅፍለት ይዞ ነበር የተጓዘው። ይህ ቅፍለት ትልቅ ነው ስላችሁ እንደ ቀልድ አትቁጠሩት። ቅፍለቱ 60 ሺህ የፐርሺያ ወርቅና የብር ልብስ የታጠቁ ሰዎች እና 12000 ሰራተኞችን የያዘ ነበር። 2000ዎቹ ሰራተኞችም እያንዳንዳቸው 2 ኪሎ ግራም ወርቅ ይዙ ነበር። በተጨማሪም ብዙ ጥሩምባ ነፊዎችም ነበሩ። ሙሳም በተጨማሪ ይህን ሁላ ሰውና በቁጥር ብዛት ያላቸውን እንስሳቶች ሁሉንም የሚያስፈልጋቸውን ምግብና ውሃ የሚሰጣቸው ነበር። ወደ እንስሳቶቹ ከሄድን ደግሞ እያንዳንዱ 226 ኪሎ ግራም ወርቅን የሚይዙ 80 ግመሎችንም ይዞ ሲንቀሳቀስ ነበር። ነገር ግን ይሄ ሁላ ወርቅ ምን ያደርግለታል ብላችሁ ከጠየቃችሁኝ የሚያደርገው ልንገራችሁ። ሙሳ እነዚህን ወርቆች ወደ መካ በሚያደርግበት ጉዞ ባለፈበት ሀገር ለድሆች ወርቁን ይሰጣቸው ነበር። በተጨማሪም በአንድ ጥናት እና የአይን ምስክር መሰረት ሙሳ በየሳምንቱ አርብ ዕለት ላይ ባለፈበት ሀገር አዳዲስ መስጊዶችን ይሰራ ነበር። ግብፅም ደርሶ ካይሮን ሊያልፍ ሲል በጊዜው ከነበረው የግብፅ ንጉስ አልነሲር በሰዎች መልእክት ተልኮ ሙሳ እንደሚፈልጉ ይነገረዋል። በጊዜው ሙሳ ካይሮን ስላለፈ እንደማይመለስ ይነግረዋል። ነገር ግን በጊዜው በግብፅ የሚያልፉ ሰዎች ወደ ንጉሱ ሄደው እግሩን ስመው ነበር የሚያልፉት። ሙሳም ይሄ ጣፈንታ ሲደርሰው አልስማማም ይላል። በዚህም ምክንያት ሀገሪቷ ላይ ትልቅ ስጋት ይፈጠራል። ነገር ግን ሙሳ በዲፕሎማሲ ጎበት ስለነበር በስርዓቱ ይግባቡና ቁጭ ብለው ስለ ቢዝነስና ስለ አስተዳደር እንደ ጓደኛ ማውራት ይጀምራሉ። ጥላቸውም ወደ ጓደኝነት ተቀይሮ አጋር ይሆናሉ። ከዚህም በኋላ አልነሲር ለሙሳና ለቅፍለቱ ማረፊያ ያዘጋጅላቸዋል። ሙሳም ለዚህም ምላሽ በቁጥር የማይተመነውን ወርቁና ሀብቱን ካይሮ ላይ ያዘንባል። በዚህም ድርጊቱ የተነሳ የካይሮ ኢኮኖሚ በከባዱ ይወድቃል። ምክንያቱም ከመጠን ያለፈው የወርቅ ብዛት የወርቅን ተመን እንዲያሽቆለቁል ያደርገዋል። ይህንንም ተከትሎ የካይሮን ኢኮኖሚ ወደ ድሮ ለመመለስ 12 አመታት ይፈጃል። ወደ መካም ሄዶ ሀጁንም ካደረገ በኋላ ሲመለስ ለግብጽ የሰጣቸውን ወርቅ እየጎዳቸው ስለነበር እነሱን ለመርዳት ወርቁን በትልቅ ወለድ ይበደራቸዋል። ልክ ወደ ግዛቱ ማሊም በ1925 ሲመለስ ሀገሩ ከብዙ የአረብ ሀገራት የእውቀት ባለቤቶችና አርኪቴክቸሮችን በማስመጣት ሀገሩን ማሊን የእውቀት እንብርት ያደርጋታል። የዩኒቨርሲቲውም ላይብራሪ እስከ አንድ ሚሊዮን የእጅ ጽሁፍ መጽሐፎችን እንዳሉት ይነገራል። በዚህም ሀብትና ሌሎችም ነገሮች ማንሳ ሙሳ በዩሮፕ፣ በኤዥያና በመላው አፍሪካ ታዋቂ ሊሆን ቻለ። በ1444 ዩሮፖች ወደ ጥንካሬያቸው ሲመለሱ ፖርቹጋል የማሊን ሀብት ስለሰማች ልትወራት ትመጣለች። በመጀመሪያ ላይ ባይሳካላትም ከብዙ ሙከራ በኋላ ግን ልትቆጣጠራች አለች። ይህም የቀኝ ግዛት ለብዙ አመታት ከቆየ በኋላ ማሊ የፈረንሳይ ግዢ ትሆናለች። ፈረንሳዮችም የማሊን የተፈጥሮ ጸጋ መመዝበር ትጀምራለች። በዚህም ምክንያት ነዋሪዎቹ ወደ ድህነት ይሄዳሉ። በአሁን ሰዓት ላይም ሉዓላዊነቷ የተረጋገጠው ማሊም እስካሁን ድረስ ብሔራዊ ቋንቋ ፈረንሳይኛ ሲሆን ዜጎቿም በአመት 780 ዶላር ብቻ እያገኙ ይኖራሉ። የዛሬና አድርገውና ሙሳይ መሰረታት ማሊ እስካሁን ድረስ ብትኖር እንኳን ለሃገሯ ለኛም ጭምር ትተርፍ ነበር። ምንም ቢሆን ይሄ ታሪክ ከሰባት መቶ አመታት በፊት የተፈጠረ ቢሆንም ነገር ግን ኢኮኖሚስቶች የማንሳሙሳን ሀብት እስከ 400 ቢሊዮን ዶላር ይገምቱታል። ውዴ ቻናል ቤተሰቦች እናንተስ የማንሳሙሳ ሀብት አራት መቶ ቢሊዮን ዶላር ብቻ ነው ብላችሁ ታስባላችሁ ወይስ ከዚህ ይበልጣል ብላችሁ ነው የምታስቡት? የተለየ ሀሳብ ካላችሁ የምትገምቱትን የገንዘብ መጠን ኮሜንት ላይ አስፍሩልኝ። በተጨማሪም ቪዲዮ ከተመቻችሁ ቪዲዮ ላይክ ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።